አጠቃላይ በሰባተኛ ጊዜ የተካሄደው የታማኝ ግብር ከፋዮች መርሀ ግብር ነው። በዚህ በአዲስ ኢንተርናሽናል ኮንቬንሽን ማዕከል የፌዴራል ጠቅላይ ሚኒስትር ዐቢይ አሕመድ እና ከፍተኛ የስራ የመንግስት የስራ ኃላፊዎች በተገኙበት የተካሄደው እንግዲህ በእውቅናው ላይ 700 የሚደርሱ ተቋማትና አልሚ ድርጅቶች እውቅና መርሀ ግብር ተሰጥቷቸዋል። ከዚህ ውስጥ 15 የሚሆኑት በፕላቲኒየም ደረጃ እውቅና የተሰጣቸው ናቸው። 245 የሚሆኑት በወርቅ ደረጃ፣ የተቀሩት 350 የሚሆኑት ደግሞ በብር ደረጃ እውቅና የተሰጣቸው ተቋማትና አልሚዎች ሆነዋል ማለት ነው። ከነዚህ ከሰባት መቶዎች ውስጥ ደግሞ ሰላሳ የሚሆኑ ተቋማትና አልሚዎች በተለየ መልኩ የሽልማት ወይም እውቅና መርሃ ግብር ተካሂዶላቸዋል። እነዚህ ደግሞ በተለየ መልኩ ለአራት አመታት ወይም ለአራት ተከታታይ አመታት ደረጃቸውን በማስጠበቅ በፕላቲኒየም ደረጃ ተሸላሚ መሆን የቻሉ ተቋማት ናቸው። እንግዲህ እነዚህን እውቅና ሲሰጡ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የያዘችው የመልማት የመሻገር እቅድ የሚሳካው እንደዚህ ባሉ ተክተው በሚሰሩ ጠንካራ በሆኑ ተቋማትና አልሚዎች ነው የሚል ሀሳብ ሰጥተዋል። እንግዲህ ያለፈው አመት በዚህ ተመሳሳይ መርሃ ግብር ላይ ተገናኝተው ጠቅላይ ሚኒስትር አብይ አህመድም ለአልሚዎች እንዲህ እውቅና መርሃ ግብር ሰጥተው እንደነበር ይታወሳል። እሳቸውም እውቅና መርሃ ግብሩን ከሰጡ በኋላ ይህንን አስታውሰዋል። ያን ጊዜ እንደ በቃል ደረጃ የተስማማ ነው ወይም የተነጋገርንባቸው ጉዳዮች ነበሩ። የመጀመሪያው ነገር ከእናንተ ውስጥ የምትበዙቱ ድጋሜ ለሽልማት እንደምንገናኝ ተነጋግረን ነበር። ይህን ቃላችሁን አክብራችኋል። አሁንም በከፍተኛ ደረጃ የግብር ከፋይ ሆናችሁ ተሸልማችኋል። በሁለተኛ ደረጃ ደግሞ እንዳጠቃላይ ሲስተምን ለማበልጸግ በእኛም በኩል ያለውን የመልካም አስተዳደር ችግሮችንም ለመፍታት የሚያስችሉ ስራዎችን እንሰራለን የሚል ቃል ገብተን ነበር፣ ወይም ይህን ተነጋግረን ነበር። ሁለቱንም ለማሳካት ሞክረናል የሚል ሀሳብ አንስተዋል ጠቅላይ ሚኒስትሩ። በነገራችን ላይ በሲስተማቲክ በሆነ ወይም ዲጂታል በሆነ መልኩ የግብር ስርዓትን ለመፈጸም የሚያስችል ሲስተም ከዚሁ ጋር አያይዘው ስላስመረቁ ማለት ነው እንግዲህ የመንግስትን አጠቃላይ የመልማት ፍላጎትና እየተሰራ ያለውን ስራ በእናንተ ገንዘብ ምን እየተደረገ ነው የሚለውን ገንዘባችሁ እንደማይባክን ያረጋግጥንላችሁ ነው የገባንላችሁን ቃል አሁንም ዞር ዞር ብላችሁ ከተማችሁን ስትመለከቱ ለመጪው ትውልድ የተሻለች ሀገር እየተሰራች እንደሆነ ማየት ትችላላችሁ የሚል ሀሳብ አንስተዋል እንግዲህ አሁንም በቃል ደረጃ እንደው በጽሁፍ እንኳን ባይሆን በቃል ደረጃ ልንስማማባቸው ወይም ደግሞ ስምምነት ልንፈጽምባቸው የሚገቡ ነገሮች አሉ ብለው ጠቅላይ ሚኒስትሩ ዐቢይ አሕመድ ያነሷቸው ነጥቦች አሉ የመጀመሪያው ነገር ማህበራዊ አገልግሎት ላይ ማተኮር ከዛ በኋላ በኢትዮጵያ በመልካምም በመጥፎም ጊዜ አብሮ መሰለፍን አንስተዋል ጠቅላይ ሚኒስትሩ ይህን የተመለከተ ያለው ሐሳባቸውን እንስማና ተመልሰን እንገናኝ። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ አላማን ያነገበ ስራ የእያንዳንዱ ኩባንያ የስራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልኮ መሆን አለበት። ሰርቶ ከግማሽ ቢሊየን ብር በላይ ግብር የሚከፍል ሰው ከትርፍ በላይ ለማህበራዊ ዓላማ እራሱን ማዘጋጀት ይኖርበታል። ሁለተኛው በታማኝነት ልናገለግላችሁ ስለወሰን በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። የምንሰራው ለእኛ ብቻ ሳይሆን ለትውልድ ጭምር ነው የሚለው አምናችሁ ከልብ ተቀብላችሁ የምተገብሩ መሆን ይጠበቅባቸዋል። እንግዲህ ባለ ሀብቶች ሀገራዊ ጥቅምን ያስቀደመ ስራ፣ ትውልድን ያሰበ ስራ ከሰሩ እንደ አጠቃላይ ደግሞ ማህበራዊ አገልግሎቶች ላይ ጊዜያቸውን ወይም ከትርፍ በላይ እዚያ ላይ መስራት የሚችሉ ከሆነ በመንግስት በኩል ችግሮች ወይም ለችግሮች የሚንበረከክ ለጩኸት የሚመለስ መንግስት የለም፣ የጀመርነውን ከግብ ሳናደርስ አንመለስም የሚል ሀሳብ አንስቷል ጠቅላይ ሚኒስትሩ። በአጠቃላይ በሚሰሩ ስራዎችም መንግስት እንደሚያግዛቸው አንስተዋል። በዛሬው ዕለት ግን በልዩ ሁኔታ ተሸላሚ ለሆኑ ሰላሳ ተቋማት መንግስት በተለየ መልኩ የእውቅና ወይም የሽልማት መርሃ ግብር እንዳዘጋጀ ጠቅላይ ሚኒስትር አብይ አህመድ በዚህ በእውቅና መርሃ ግብር ላይ ተናግረው ነበር። ያን ሀሳባቸውን እንስማ። ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጎል እንዲቀንስ መንግስት ወስኗል። ሁለተኛ ሰላሳ ልዩ ተሸላሚዎች ላለፉት አራት ዓመታት በታማኝነት ፕላቲኒየም ሽልማት ያገኙ ሰላሳ ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ሲዮዎች ዲፕሎማቲክ ፓስፖርት ይሰጣቸዋል። ይሄ የሚሆንበት ዋናው ምክንያት በሀገር ውስጥ ብቻ ሳይሆን ለስራ ሲንቀሳቀሱ ቪዛን ጨምሮ ላለው ማንኛውም ነገር መስተጓጓል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲዮ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናል። ኢትዮጵያ በሁሉም መስክ የጀመረችው የማንሰራራትና የእድገት ጉዞ የሚቀለበስ አይደለም ሲሉ ጠቅላይ ሚኒስትር ዐቢይ አሕመድ ተናግረዋል። በሁሉም መስክ ሁሉንም ያቀፈ ሁሉንም ተደራሽ ያደረገ እድገት ኢትዮጵያ ታስመዘግባለች። ይህን ደግሞ በጥቂት አመታት ውስጥ ታዩታላችሁ። አሁን የምታዩትን ኢትዮጵያ ከአምስት ከአስር አመታት በኋላ እንደማታዩት ላረጋግጥላችሁ እወዳለሁ ብለዋል። ጠቅላይ ሚኒስትር ዐቢይ አሕመድ ሁሉም በየዘርፉ ሊበረታ እንደሚገባው፣ ለሀገሩ ረብ ያለው ነገር ሊሰራ እንደሚያስፈልገውም ጠቅላይ ሚኒስትር ዐቢይ አሕመድ አንስተዋል።